ሄሉ ተዋርዳለች ማለት ነው። ትላንትና ስጀምር እኔ ኡርጉዝ ናት ብዬ መቼም አላምንም፣ በጅም አልቀበልም። በነገራችን ላይ በጭራሽ ማለት ነው አትመስልም፣ እርጉዝም ያብን ለማግኘት ያደረገችው የእሱን ልብ ለማየት ያደረገችው ነው የሚመስለኝ። ለማንኛውም እንግዲህ ዛሬ ይመጣል ማለት ነው፣ እርግጠኛ ነኝ። ቪዲዮ በያቤት ይመጣል፣ ፓርት ቱ ማለት ነው በልጅ ጉዳይ በምርመራ ምናምን። እንግዲህ ብቻውን ማለት ነው፣ እኔ እናት ብቻውን ፈርታለች፣ መናገር ፈርታለች። እርግጠኛ ነኝ አላረገዘችም ሄሉዬ ማለት ነው። እሱን ለማግኘት ያደረገች ነገር ነው ብዬ ነው የማስበው እንደኔ ማለት ነው። እና እንግዲህ ምን ልበላችሁ፣ በእርግጥ እንዳለ ድራማ ነው፣ ድራማ ነው። እኔ ነቅቻለሁ፣ ነቅቻለሁ። አለቀ። አሁን ከዚህ በኋላ የለም መሸወድ። የእኔ የገረመኝ ግን የ ያብ ነገር ነው ማለት ሁለት ልብ ነው አለ ልጁ ሁለቱም ማስቀየም አይፈልግም ሁለቱም እያባበለ ነው እውነት ለመናገር ለማናገር ቆርጦለት ከሄሉ ጋ አልሆንም ወይም ደግሞ ከልዩ ጋ አልሆንም ማለት ነው ልዩ እኔ ቢሆን እግዚአብሔር ልጁ ምንም አርግሽ ያለው ብሏት እሷ ብትለው ራሱ አላቅም ባንዴ ምንድነው ይሄ ሲስት እኮ ነው ጋይ ሰው አይደለም የእውነት እንደ ቪዲዮ ማለት ነው እንደ ግልብጥ ግልብጥ ወዲያ ማለት ነው ከዚህ ጋር ሳይጨርስ ከዚህ ጋር ሳይጨርስ ምንም እኮ በቃ ምንም አልመሰለው። እና እንግዲህ አላቅም ጋይስ አላቅም። ከመቼ እኔ እኮ ሲጀምር ልንገራችሁ ከመቼ ያረገዘች ያልኩ እኮ ነበር በቀደምም። ከመቼ ያረገዘች ሉዬ። እውነት አይደለም ብያችኋለሁ፣ አሁንም እውነት አይደለም። ሜቢ እሱን አለማጣት ፈልጋ እንደዛ እንደዚህ አይነት ስራ የሰራች ይመስለኛል። ገባችሁ አይደለን? በቃ አጋጣሚውን ወደሱ መመለስ ፈልጋ ነው። እሷ እንግዲህ እንዳያስባ ልዩ ወደ ምትወጣ ነው የመሰላት። ልዩ ግን አጥፋታም ሴትዮ አልተቻለችም። ለዛም ትቶሽ ሄዶ ድጋሜ ለሁለተኛ ጊዜ ትቶሽ ሄደ። አንቺ ተከተልሽ ነው ልዩ ማለት ነው። ራስሽን ብታስከብሪ። ለምን ምንም ድራማ ቢሆን ራሱ ሴቶችን የምታስነቅ ብዬ ነው ማስበው፣ እውነት ለመናገር አንድ ሰው አንድ ሴት ይፈልጓት ከሄደ ሄደ ነው፣ መመለሻ የለውም እና እንግዲህ ያ በጀመራ እምቢ ብሏት ነበረ። አሁን ግን መመርመር አለብሽ ብሎ እንግዲህ አንጠልጥሏት፣ ጋይስ አንጠልጥሏ። እቺ ለራሷ ልትወርቅ ደርሳለች፣ ይልዩ ማለት ነው። እቺ ስታዩት እንግዲህ እያረገዘች ትመስላለች። የምታረገዝማ ይመስለኛል ጋይስ፣ እቺ ቀጫጫ የሆነች ልጅ ማለት ነው። ሰላም ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁልኝ? ወይኔ ተቀደድኩ እኮ ጋይስ፣ ይቅርታ። ይሄን ወዶች እንዴት አደራችሁልኝ? ደህና አደራችሁ? ትላንትና ለሰራ ነበር ደከመኝም ስራ ላይ ነበርኩ በዛ ሰዓት በርፎን ነው ቪዲዮ ራሱ ያዳመጥኩ። አረጣዋን ነው ጨረስኩት፣ ጋይሱ ሙሉ አልጨረስኩም። እና እንግዲህ ዛሬ መጥቻለሁ የራስ ይነሳው ማለት ነውና ያብ ግን ማለት በቃ አንድ ልብ መኖር አለበት ብዬ አስባለሁ። ሁለት ልብ ሆኗል እኮ መቼም እንግዲህ ሃይማኖታችን አይፈቅድም፣ ሁለቱ እንዳታገባ አይፈቅድም። ኦርቶዶክስ ነው መቼም አይፈቅድም። እና በቃ ከሄሉ የበለጠ ማለት ነው ልዩ ሲያምን ነበረ። የልዩ ፍላጎት ያሟላ ነው እስካሁን ማለት ነው አያችሁ፣ የተንከባከባት ነው ምናምን ምናምን። በቃ ሁሌ ጣቱ የሚጠቁመው ማላሉ ሉል ላይ ነው። እቺ ልጅ ነው ከህይወታቸው ማውጣት ያቃታት። ወይም ደግሞ ለነገሩ አንተን ያስገባ ልጅቷ ምንም ጥፋተኛ አይደለችም፣ እራሴ ነው አስገባ። ግን አቋም ይኑር፣ ወንድም አለ ማለት ነው፣ አቋም ይኑር ማቺም ሁለት ወዱ አይ ሁለት ሴት አትወደም፣ ሁለት ሴት አታገባም አይደለ። በተለይ ደግሞ እኔ ያ በሳምታችሁ ሆነ ለናት የነግራት አሉ ሲል ነበር። አስቡት ሄሉ እንዳረገሰች ምናምን በደስታ እናቴ የነግራት አሉ ደስ ብሏታል ሲል ነበረ። እያም ማለት ነው በተለይ ይሄ ነገር እሱ እውነት መስሉት አስቡት። ከባድ ነው ጋይስ ኡነት መስሉት በተሰብጋ ካደረዘ በጣም ከባድ ነው። የመጨረሻ ነው የሚጣሉት። ሄሉ በእርግጥ ያደረገችው ይሄ እሱን ለማግኘት ያህል ሙኩት ነው ይመስለኛል። እሱን አለማጣት ፈልጋ ሊሆን ይችላል። ገባችሁ? እሱም እሷም ደግሞ ቤተሰብ ደስተኛ ነው ብላለች። ግን በዚህ ደስተኛ ይሆናሉ ብያላዘም ፈላይ ማለት ነው። ደስተኛ አቶን ፈላይ ታቃላችሁ? ፈላይ በሰርግ በምንድን ነው በስነስርዓት እንድታገባ ነው የሚፈልጉ ሄሉ ቤተሰብ። እውነት ለመናገር እንግዲህ በአንዴ አልጋ ተፈጥሮ ይሁን አላቅም። ውሸት ነው ብዬ ነው ማስበው። ተዋርዳለች ልዬ የእኔ እውነት ለመናገር ይሄ ውሸት ከሆነ እሱን ለማግኘት ያደረገችው ነገር ከሆነ ውይ፣ ያ በጣም ነው። አይመለስላትም፣ አይታረቃትም በጭራሽ። ይቅርታ ራሱ አያርግላትም። ልጅ እንደምወዶ ስለምታቅኖ ምናምን ልሎ ስለሚያምን ማለት ነው። ለምን ልጅ በጣም ነው ሞዶ ብለዋል። ከባቸው አደለ በጣም ከባድ ነው። የአሁኑ ጦርነት የሚከብድ ይመስለኛል ልጆች ሄሉ ቢቀርብሽስ ከሱ የበለጠ ሸበላ ታገኛለሽ። በእርግጥ እሱም ሸበላ ነው፣ ግን ምንም አረጋችን ነበር እና የልዩ ነገር ነው ልዩ የኔ ቆንጆ ማለት ነው። ነገ የምኮትቶሽ ሄዳል ይሄዳል። ለምን እንትን ለማመጫለሽ ውልቅ ብለሽ አትወጪ ቆንጆ ልጅ ነሽ ምናምን ስለዚህ አላቅም። አንቺን ትቶሽ እሷ ስለሚወዳ ስለሚያፈቅራት ብዬ ነው የማስበው። በአንዴ ልጅ ስለረገሰች ብቻ ወዳ የተመለሰ ማለት ነው አንቺ እኮ ጭራሽ ዞር ብሎ አላየሽ ሙዳ ነው። እሷን አምኖ ስኖሬ ነበር። አሁን ደግሞ መተሽ ካልተመረመረች ሞች ይገኛሉ። እሷም እንግዲህ እንዲዋሽ አልፈለገችም። እሱ ራሱ እንዲቆርጥላት ነው መሰለኝ ይመስለኛልና ሄሉ ልታምን አልቻለችም። ለማንኛም ዛሬ ቡጥቡጥ ሌሌ ቡጥቡጥ ይመጣል ማለት ነው። ጠብቁ። ዛሬ በያ ቤት ነው፣ ዛሬ ወይም ደግሞ በኤሎ ቤት አላቅም እና እንግዲህ ይሁናቸው እግዚአብሔር። ሄሉዬ እግዚአብሔር እዳሽ። እንግዲህ ምን ማድረግ አይቻልም። እንጠብቃለን ውርደት